በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን ጥቅምት ስምንት የሚነበብ ስንክሳር እረፍቱ ለአባ መጥራ ጥቅምት ስምንት በዚች ቀን ሽማግሌው አባ መጥራ በሰማዕትነት አረፈ ከእርሱም ጋራ ብዙዎች ሰዎች በሰማዕትነት አረፉ ይህም ቅዱስ ከእስክንድሪያ አገር አማኒ ክርስቲያን ነው ከሃዲ ንጉሥ ዳኬዎስ በነገሰ ጊዜ የጣዖትን አምልኮ አቆሞ የክርስቲያንን ወገኖች አሰቃያቸው። ትዕዛዙም ወደ እስክንድሪያ አገር ደርሶ ሰዎችን ሁሉንም አሰቃያቸው፣ የብዙዎች ምዕመናንንም ደማቸውን አፈሰሰ። ያን ጊዜ ክርስቲያን እንደሆነ ቅዱስ መጥራን በመኮንኑ ዘንድ ወነጀሉት። መኮንኑም ወደ እርሱ አስቀረበው። እርሱም ብቻውን እውነተኛ አምላክ እንደሆነ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ለአማልክት ስገድ፣ እኔም ብዙ ገንዘብን እሰጣሃለሁ፣ ታላቅ ክብርንም አከብርሃለሁ አለው። እርሱም ቃል ኪዳኑን አልተቀበለም፣ ኪዳንህንና ገንዘብህ ከአንተ ጋር ወደ ጥፋት ይሄድ አለው እንጂ። መኮንኑም በእርሱ ላይ ተቆጥቶ እኔ በጽኑ ሥቃይ ቀጣሃለሁ አለው። ቅዱስ መጥራንም ፈርቶ ከበጎ ምክሩ አልተመለሰም፣ እንዲህ አለው እንጂ እኔ ሰማይና ምድር ለፈጠረ ለሕያው እግዚአብሔር ሰግዳለሁ። ለረከሱ ጣዖታት ከደንጊያና ከእንጨት ለተሰሩ ለማያዩ፣ ለማይሰሙ፣ ለማይናገሩ፣ ለማያሸቱ፣ ለማይንቀሳቀሱ እንሰግድ ዘንድ እንዴት ይገባል አለው። መኮንኑም በሰማ ጊዜ አፈረ። ጽኑ ግርፋትንም እንዲገርፉ ታዘዘ። ከዚህም በኋላ በክንዱ ሰቀሉት። በደረቀች ሽመልም ጎኑን ሰነጠቁ፣ ቀደዱትም። ክብር ይግባውና ጌታ ኢየሱስም አዳነው፣ ያለ ጥፋትም በጤንነት አስነሳው። መኮንኑም ማሰቃየቱን በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። ከከተማውም አውጥቶ የከበረች ራሱን ቆረጠ። ሌሎች ብዙዎች ሰማዕታትንም ከእርሱ ጋር ራሳቸውን ቆረጡ የሰማዕትነት አክሊንንም በመንግስተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ቅዱሳን ሰማዕታት ጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። የቅዱስ ባኮስና የቅድስት ባላግያ እረፍት በዚችም ቀን ዳግመኛ ቅዱስ ባኮስና ቅድስት ባላጊያ በሰማዕትነት አረፉ። ዳግመኛም የአረባ ሆር መታሰቢያው ነው። ሰማዕታት የሆኑ የልጆቿና የሶስና ጽምኸው በሚባል አገር መታሰቢያቸው ነው። የባሕታዊ አባ አጋቶንም መታሰቢያው ነው። በረከታቸውም ከእኛ ጋር ትኑር፣ በጸሎታቸውም ጌታችን ይማረን ለዘላዓለሙ አሜን። አስጀምሮ ላስፈጸመን ለሎል እግዚአብሔር ክብር ምስጋና ይሁን፣ መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥቅምት ስምንት የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ